ማክሰኞ አይቀርም። ሻሎም ቅዱሳን፣ መስከረም 20 ማክሰኞ እለት ከ11 ሰዓት ጀምሮ በኪንግደም ሴንትስ ኢንተርናሽናል ቤተክርስቲያን ድንቅ መንፈሳዊ ፕሮግራም ስለተዘጋጀ መታችሁ ጸጋ እንድትካፈሉ አሳስባለሁ። ማክሰኞ እንዳትቀሩ። ልዩ የትንቢትና የዝማሬ ምሽት ማክሰኞ ምሽት ልዩ የአምልኮና የትንቢት ጊዜ ስለሆነ እንዳትቀሩ ተጋብዛቸዋል። ልዩ የትንቢትና የአምልኮ ፕሮግራም ስላለ ማክሰኞ አይቀርም። የእግዚአብሔር ሰላም ይብዛላችሁ። የፊታችን ማክሰኞ ልዩ የአምልኮና የትንቢት ፕሮግራም ስላለ እንዳትቀሩ። የእግዚአብሔር ጸጋ ይብዛላችሁ ቅዱሳን። የፊታችን ማክሰኞ እለት ከ11 ሰዓት ጀምሮ በኪንግደም ሲያንት ቤተክርስቲያን ልዩ የአምልኮና የትንቢት ጊዜ ስለሚኖር ወዳጅ ዘመዶቻችሁን እየጋበዛችሁ እንድትገኙ እናሳስባቸዋለን። አድራሻ፣ አዲስ አበባ 24 ከጊብሰን ትምህርት ቤት ወረድ እንዳሉ ልዑል መድኃኒት ቤት ያለበት ህንጻ ላይ እንገኛለን። ተባረኩ። ለበረከቱ ነው።